የቀድሞ የእንግሊዝ ፕሪምየር ሊግ ታላቅ ተጫዋች ከሚባሉት መካከል አንዱ የሆነው ጃሚ ካራገር ሩበን አሞሪም በማንቸስተር ዩናይትድ እስካሁን ያሳለፈውን ጊዜ የውድቀት ሲል እየገለጸው ነው። ለማንቸስተር ዩናይትድም ለሱ ለራሱ ለሩበን አሞሪምም ያልበጀ የአብሮነት ቆይታ ነበራቸው። አሁን ለሁሉም የሚሻለው ግንኙነታቸው ቢቋረጥ፣ አሞሪምም በራሱ ሌላ አማራጭ መንገድ ቢጓዝ፣ ማንቸስተር ዩናይትድም የተሻለ አሰልጣኝ ቢቀጥር እንደሆነ ይመክራል፣ ጃሚ ካራገር። ማንቸስተር ዩናይትድና ሩበን አሞሪም መጀመሪያ ሆኖ ለምን አብረው እንዲሆኑ እንደተወሰነም ግራ ይገባኛል ይላል። ደግሞም ከዚህ በኋላ ማንቸስተር ዩናይትድን የተሻለ አሰልጣኝ ቢይዘው ዩናይትድ በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግና ወይም በሌሎች የአውሮፓ የክለቦች ውድድር ላይ የመሳተፍ እድል እንደሚኖረው በእርግጠኝነት መናገር እችላለሁ ይላል። የማንቸስተር ዩናይትድን በጎ እና ጥሩ ያልሆኑ ነገሮችን በነጽጸ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 እናመሰግናለን። ዚስ ሃስቱ ኤንድ፣ ይላል ጃሚ ካራገር። ይህ ነገር ከዚህ በላይ እንዲጓዝ፣ ከዚህ በላይ እንዲዘልቅ ሊፈቀድለት አይገባም። እስካሁን የሆነው ሁሉ ትልቅ ጥፋት ነው ብሎ ነው የሚያምነው። እንግዲህ ጃሚ ካራገር በሩበን አሞሪምና የማንቸስተር ዩናይትድን የእስካሁን ወደ አስራ አንድ ወራት አካባቢ የተጠጋ ቆይታቸውን ዲዛስተር ብሎ ነው የገለጸው። ግን ዲዛስተርነቱን ለማንቸስተር ዩናይትድ ብቻ አይደለም የሚያደርገው፣ ዲዛስተር ነው ለማንቸስተር ዩናይትድ ግን በተመሳሳይ ደግሞ ለሩብን አሞሪምም ዲዛስተር እንደሆነ ነው የሚናገረው። ስለዚህ ለሁሉም የሚሻለው ለማንቸስተር ዩናይትድም ለሩብን አሞሪምም የሚበጀው አሁን እጃቸውን ተጨባብጠው ቢሰነባበቱ እንደሆነ ነው የሚያምነው። ምናልባት ይላል ጃሚ ካራገር ሌላ አሰልጣኝ ማንቸስተር ዩናይትድን አሁን ባሉ ተጫዋቾች የተሻለ ተፎካካሪ ሊያደርገው እንደሚችል እና ወደ አውሮፓ የክለቦች ውድድር የመመለስ እድልም ሊኖረው እንደሚችል ያስቀምጣል። ጃሚ ካራገር በስካይ ስፖርትስ በነበረው ቆይታ ላይ እንግዲህ በተለያዩ ርዕሰ ጉዳዮች ላይ ነው ሀሳቡን የሰጠው። የተለያዩ ርዕሰ ጉዳዮች ግን ሁሉም ስለ ማንቸስተር ዩናይትድ እና ስለ ሩበን አሞሪም እነዚህን አምስት አንኳር ነጥቦች ችን በዋናነት አንስቷል። የመጀመሪያው እንግዲህ ዲዛስተር ነው ይላል። ከዚህ በላይ የከፋ ሊሆን አይችልም። እስካሁን የሆነው ሁሉ የክፋት የመጨረሻው ጥግ ነው። በቃ ከዚህ በላይ ማንቸስተር ዩናይትድ ሊወርድ አይችልም። ከዚህ በታች ማንቸስተር ዩናይትድ ከአሞሪም ያነሰ ነገር ሊያጋጥመው አይችልም። በቃ የመጨረሻውን ዝቅታ ከአሞሪም ጋር አብሮ ሆኖ ወርዶታል ብሎ ያምናል። በዝርዝር ግን ያስረዳል። ከዛ በተጨማሪ ደግሞ በአሞሪም እና በማንቸስተር ዩናይትድ መካከል መለያየት ፈ ጥኖ ቢመጣ ለሁሉም የሚበጀው እሱ ነው ነው። መለያየታቸው አይቀርም፣ ግን ደግሞ ቢያፈጥኑት ሁሉም ይጠቀማሉ ብሎ ያምናል። ከዛ ኮምፒተንት የሆነ ተፎካካሪ መሆን የሚችል አንድ ጥሩ አሰልጣኝ ይህንኑ ማንቸስተር ዩናይትድን ይዞ የተሻለ ውጤት ሊያመጣ እንደሚችል ያምናል። ይህንንም እንደዚሁ ያስረዳል ያብራራል። እንደዚሁም ደግሞ በማንቸስተር ዩናይትድ አሰልጣኝነት ወቅት ሩበን አሞሪም ያመጣው ውጤት ለማመን ይከብዳል አለ። በቃ ማነሱ ዝቅተኛነቱ በጣም ትንሽ ስኬት ብቻ ያሳካ መሆኑን አምኖ ለመቀበል በጣም እስኪ ቸግረኝ ድረስ ሩበን አሞሪም በማንቸስተር ዩናይትድ ቆይታው አልተሳካለትም ይላል። ስለዚህ የሚሻለው እጃቸውን ተጨባብጠው ይቅናህ ይቅናህ ተባብለው ቢለያዩ ነው የሚልን ሀሳብ ያነሳል። እንግዲህ ይሄ ውይይት የተደረገበት ዋነኛው ምክንያት ሁላችንም እንደምናስታውሰው ባለፈው ቅዳሜ ብሬንትፎርድ እና ማንቸስተር ዩናይትድ ተጫውተው ብሬንትፎርድ ማን ዩናይትድን ሶስት ለአንድ በሆነ ውጤት አሸነፈ። ማንቸስተር ዩናይትድ በደረጃ ሰንጠረዡ አስራ አራተኛ ደረጃ ላይ ተቀመ ተቀመጠ እስካሁን ድረስ በአሞሪም ስር ሆኖ 33 የፕሪምየር ሊግ ጨዋታዎችን አድርጎ 34 ነጥቦችን ብቻ ማሸነፉ ተረጋገጠ በ33 የፕሪምየር ሊግ ጨዋታዎች ዘጠኝ ድል ብቻ ነው ማንቸስተር ዩናይትድ ማግኘት የቻለው እነዚህን ነው ከዚህ በታች ሊወረድ አይችልም ይህንን አይነት ውጤትን አሞሪም በማንቸስተር ዩናይትድ ቤት ማስመዝገቡን ማመን ይቸግረኛል የሚል አስተያየትን የሚያነሳው ስለዚህ ጠያቂዎቹን ለጃሚ ካራገር ያነሱት ሀሳብ የፖርቹጋላዊው አሰልጣኝ ምን ያህል በማንቸስተር ዩናይትድ ቤት ውስጥ ኃላፊነቱን ይዞ መቆየት አለበት ብለህ ታምናለህ? ነው የቀረበለት ጥያቄ። ለዚህ ጥያቄ ካራገር ምላሹን በሚሰጥበት ሰዓት ላይ እንግዲህ አሁን ድረስ ይሄ ሰው የማንቸስተር ዩናይትድ አሰልጣኝ ሆኖ የቆየበትን ምክንያት ነው እሱ ወደ ማብራራት የሄደው እንጂ እየሆነ ባለው ነገር እየተመዘገበ ባለው ደካማ ውጤት፣ በጠፋው ኮንሲስተንሲ ማንቸስተር ዩናይትድ ቤት ውስጥ ባለፉት አስራ አንድ ወራት የሆነውን ነገር እንደሚያስታውስ ሰው እስካሁን ድረስ አሞሪም በሰራው ላይ መቆየት አልነበረበትም። በእኔ እምነት እስካሁን ድረስ የማንቸስተር ዩናይትድ ኃላፊዎች እነ ሰር ጂም ራትክሊፍ እና ኦማር ብራዳ፣ እነ ዊሎክስ ይህንን ሰው ያላባረሩት እስካሁን ድረስ በማንቸስተር ዩናይትድ ቤት ውስጥ የሰሯቸው በጣም ብዙ ስህተቶች ስላሉ አሁንም፣ እሱንም ማባረር ሌላ የሰሩትን ስህተት ያጋልጥብናል ብለው ከመፍራት ነው እንጂ በሰውየ ተስፋ ስለሚያደርጉ ሰውየ ተስፋ የሚደረግበት ሰው ስለሆነ መሬት ላይ ያለው ሀቅ ማንቸስተር ዩናይትድ አሞሪምን የሚያስቀጥለው ሆኖ አይደለም ነው እስካሁን ድረስ በጣም በርካታ የተሳሳቱ ውሳኔዎችን ወስነዋል ልክ ያልሆኑባቸው ነገሮች አሉ በሜዳ ውስጥ ጉዳይም ከሜዳ ውጭ ባሉ ጉዳዮችም ማንቸስተር ዩናይትድ ቤት ውስጥ በጣም ብዙ ስህተቶች ተሰርተዋል እነዚህን ስህተቶች ማመን ነው የሚሆንባቸው ይሆን ያላችሁ ሌላኛው ስህተታችን ከአስራ አንድ ወር በፊት የቀጠር ነው አሞሪም። ይሄው አሁን ደግሞ አባረር ነው ማለት አቅም ስላጡ ነው ብሎ ነው ጃሚ ካራገር የሚያምነው፣ በዚህ መንገድ ነው የሚረዳው። ይሄ አሁን የሆነው ነገር ማንቸስተር ዩናይትድ ቤት ውስጥ ትልቅ ኪሳራ ነው፣ ትልቅ ጉዳት ነው። ጉዳትነቱ ለማንቸስተር ዩናይትድም ለሩበን አሞሪም ነው ይልና ይህ ሰው በስፖርቲንግ ሊዝበን አሰልጣኝነት የሰራው ስራ እኮ ፋንታስቲክ ነው። በጣም የሚደንቅ ስራን የሚደንቅ ውጤታማነትን ማምጣት ችሏል። እና ምናልባትም በአውሮ የአውሮፓ እግር ኳስ ውስጥ በቃ ዘ ኔክስት ቢግ ቲንግ ከምንላቸው በቃ መጪዎቹ ዘመናት ትልቅ ልልቅ አሰልጣኞችን ጥሩ ብንባል ከመጪዎቹ ጊዜያቶች ትልልቅ አሰልጣኞች መካከል የምንጠራው እኮ ስም ነው ሩበን አሞሪም ስፖርቲንግ ሊዝበን ቤት ውስጥ የሰራው ስራ። ነገር ግን የሩበን አሞሪ ምን አይነት አሰልጣኝ ለማንቸስተር ዩናይትድ አምጥተው በሚቀጥሩበት ጊዜ ግን ስህተት ሰርተዋል ብሎ ነው ካራገር የሚያምነው ምክንያቱም፣ ሩበን አሞሪም የሚጫወተው የጨዋታ ስልት ይታወቃል። ማንቸስተር ዩናይትድ ደግሞ ባለፉት ስልሳና ሰባ ዓመታት የተጓዘበትን ትራዲሽኑን ያውቀዋል። ስለዚህ የአሞሪም ጉብዝና በስፖርቲንግ ሊዝበን ቤት ውስጥ ከማንቸስተር ዩናይትድ ትራዲሽን ጋር አብሮ እንደማይሄድ ለማሰብ የማንቸስተር ዩናይትድ ሰዎች እንዴት አቅም አጡ? ይሄ ነገር አይሆንም፣ እንዴት ማለት ተሳናቸው ብሎ ነው የሚያነሳው። ስልሳ ሰባ ዓመት የዘለቀውን ነገር አሞሪምን ለመቅጠር ሲባል ማፍረስ ትክክል አልነበረም። ስለዚህ ፈጥነው ውሳኔያቸውን መወሰናቸው ትልቅ ስህተት ነው። አሁን ማባረራቸው ያንን የሰሩትን ስህተት ስለሚያጋልጥባቸው ነው የሚል አስተያየትን ይሰጣል። ነገር ግን ሌላ ስህተት እንዳይሆን እሰጋለሁ ይላል። አሞሪምን ከዚህ በላይ በማንቸስተር ዩናይትድ ቤት ውስጥ ማቆየት ሲቀጥሩት ከተሳሳቱት በላይ መሳሳት ነው የሚሆነው። ለአሞሪምም ለማንቸስተር ዩናይትድም የሚበጀው በፍጥነት መለያየቱ ነው፣ በፍጥነት መወሰኑ እና አሞሪምን አስወግዶ ሌላ የተሻለ አሰልጣኝን መቅጠር ነው የሚል አስተያየትን እየሰጡ ይገኛሉ። እና ይሄ በፍጥነት መከናወኑ ለሁሉም የሚበጅ ለሁሉም የሚሻል ነው ብሎ ጃሚ ካራገር ያምናል። አሁን ማንቸስተር ዩናይትድ ቤት ያለው እንዳለመታደል ሆኖ የሌሎቹ የፕሪሚየር ሊግ ክለብ አሰልጣኞች በእርግጠኝነት በዚህ ሰዓት ላይ ስለ ማንቸስተር ዩናይትድ ስለ አሞሪም ሲያስቡ አሞሪም በማንቸስተር ዩናይትድ ቤት ውስጥ ያደረገውን ነገር ማድረግ አያቅተኝም ብለው ነው ሁሉም የሚያስቡት ይህንን ያህል ማን አደረጋለሁ ይህንን ያህልማ ማን አደርጋለሁ ማለታቸው አይቀርም ነው የሚለው ስለዚህ ይህንን ያህል ዝቅ ተደርጎ መገመጥ ይህንን ያህል አንሶ መታየትና አንሶ መገኘት ለአሞሪምም ለማንቸስተር ዩናይትድም አይበጅም ረጅም ግን እየሆነ ያለው የመሬቱ ላይ እውነት ይሄ ነው ነው ለምሳሌ ብሎ ያስረዳል። አሁን ማንቸስተር ዩናይትድ አሞሪምን ሲቀጥር የአሞሪም የጨዋታ ሀሳብ ስለማይታወቅ አይደለም። በቃ ወጣት አሰልጣኝ ነው። ስፖርቲንግ ሊዝበን ውስጥ በጣም ትልቅ ስኬትን አሳክቷል። ግን ስፖርቲንግ ሊዝበን ውስጥ በምን አይነት የጨዋታ ሀሳብ ስኬትን አመጣ የሚለው ነገር ክሊርሊ ይታወቃል። በቃ አሰልጣኞች ብዙ ጊዜ የሚሉት ነገር አለ። እነዚህ አሰልጣኞች የሚሉት ምንድነው? በቃ የጨዋታ ሀሳቤን መቀየር አልፈልግም። የጨዋታ ሀሳቤ የእኔ ውጤት ማግኛዬ ነው ብለው ያምናሉ። ይሄ ሰው እኮ ማንቸስተር ዩናይትድን ከመያዙ በፊት በስፖርቲንግ ሊዝበኑ ሲሰራ በነበረው ስራ የተሳካለት በሀሳቡ እንደሆነ ነው እኮ የሚያምነው። በባክስሪ እየተጫወተ ሶስት አራት ሁለት አንድን አፕላይ እያደረገ ስፖርቲንግ ሊዝበንን ለስኬት አብቅቶታል። ስለዚህ ማይ ሲስተም ኢዝ ማይ ቤቢ ብሎ ነው የሚያስበው። ብሎ ነው የሚገልጸው እሱ። በቃ ልክ እንደ ልጄ ነው የማየው መነካት የለበትም ብሎ ነው የሚያምነው ይልና ጃሚ ካራገር ሲያስረዳ፣ ይሄ ማለት በሌላ አነጋገር ሲስተምህን፣ ተው ሀሳብህን ቀይር ብሎ ማለት አሞሪምን የርገን ክለው ክሎፕን ፕሬሲንግን ተው ማለት ነው። ወይም ጋርዲዮላን በሾርት ፓስ መጫወት እርግፍ አድርገህ ተው ብሎ እንደመጠየቅ ብሎ እንደ መምከርና ያንን ምክር ይሰማኛል ብሎ ተስፋ እንደማድረግ ነው። ስለዚህ አሞሪም ምንም ጥፋት አላጠፋም የሰራለትን የጨዋታ ሀሳብ ያዋጣውን የጨዋታ ሲስተም ማንቸስተር ዩናይትድ ቤት ውስጥ አፕላይ ላድርገው አለ ማሰብ የነበረባቸው እነ ኦማር በራዳ ናቸው፣ እነ ጄሰን ዊሎክስ ናቸው፣ እነ ሰርጂም ራትክሊፍ ናቸው። ማሰብ የነበረባቸው ይህን ልጅ ወደ ማንቸስተር ዩናይትድ አሰልጣኝነት ስናመጣው በእኛ ቤት ባህል ይሄዳል፣ እኛ ቤት ካሉ ተጫዋቾች ጋራ ይሄ የእሱ የጨዋታ ሀሳብ ይሰራል ወይ ብለው መጠየቅ የነበረባቸው ያኔ ነው። በቃ ይህንን አላደረጉም ያኔ ነው የማንቸስተር ዩናይትድ ስህተት የሚጀምረው ብሎ ያምናል ይሄንን በዋናነት በደንብ አድርጎ ያስረዳል ይገልጻል ጃሚ ካራገር ደግሞ ይቀጥልና ማንቸስተር ዩናይትድ እና ሩበን አሞሪም በቻሉት ፍጥነት ቶሎ ቢለያዩ ይሻላል የሚልበትን ሀሳብ ደግሞ በዝርዝር ለማንሳት ጥረት ያደርጋል ይሄ የተሻለ ነው የሚለው እስካሁን ድረስ የውድድር ዓመቱ ከተጀመረ እያንዳንዱ የፕሪምየር ሊግ ክለብ የተጫወተው ስድስት ስድስት ጨዋታዎችን ነው በእነዚህ ስድስት ስድስት ጨዋታዎች ማንቸስተር ዩናይትድ በሶስቱ ተሸንፈዋል። በአንዱ አቻ ወጥቷል። በሁለት ጨዋታዎች ብቻ ነው ማሸነፍ የቻለው በርንሌን እና ቼልሲን። ስለዚህ አሁን ማንቸስተር ዩናይትድ 14ተኛ ደረጃ ላይ ነው ያለው። ከ6 ጨዋታ 7 ነጥብ ብቻ ነው የሰበሰበው። ከ1992 93 የውድድር ዓመት ወዲህ እጅግ የከፋ የሚባለው የማንቸስተር ዩናይትድ አጀማመር የታየው ዘንድሮ ነው እየተባለ ይገለጻል። አሁንም ማንቸስተር ዩናይትድ በግብዳ ውስጥ ነው ያለው። ማንቸስተር ዩናይትድ ከአሞሪም ጋር ሆኖ እስካሁን ድረስ ባለፉት 11 ወራት ሁለት ተከታታይ የፕሪሚየር ሊግ ጨዋታዎችን ማሸነፍ አልቻለም። እንዲህ ያሉ ለመስማት ደስ የማይሉ ግን ደግሞ እውነት የሆኑ ብዙ ነገሮች አሉ። ማንቸስተር ዩናይትድ ቤት ማንቸስተር ዩናይትድ 200 ሚሊዮን ፓውንድ በላይ አውጥቶ አሞሪምን በተጫዋቾች ዝውውር ደግፎታል። እነዚህን ተጫዋቾች ይዞ ሌላ አሰልጣኝ ማንቸስተር ዩናይትድን ከዚህ በኋላ በቀሩት ሰላሳ ሁለት ጨዋታዎች የተሻለ ቡድን ማድረግ ይችላል። ስለዚህ ማንቸስተር ዩናይትድ ከሚዘገይ ይልቅ ፈጥኖ ቢወስን በውድድር አመቱ አሁንም ያበቃለት አይነት ስሜት ውስጥ እንዳይቆይ አደርገዋል ነው። ኤኒ ኮምፒተንት የሆነ ማናጀር ማንቸስተር ዩናይትድን ተፎካካሪ ማድረግ ይችላል በዚሁ ስኳድ ጥር ላይ ገበያ ሳይወጣ አሁን ላሞሪም ሲባል የተገዙ ተጫዋቾች እና አሞሪም ከነ ኤሪክ ቴናኬ የተረከባቸውን ተጫዋቾች ይዞ ማንኛውም ጎበዝ የሚባል ጥሩ የሚባል አሰልጣኝ የማንቸስተር ዩናይትድን ተፎካካሪነት ማሳደግ ይችላል ነው። በቃ አንዱ ብሎ እንደውም ከአር አገር የሚያነሳው ነገር ማንቸስተር ዩናይትድ ቤት ውስጥ የሚታየኝ ብቸኛው በጎ ነገር ማንቸስተር ዩናይትድ ሁለት መቶ ሚሊዮን ፓውንድ በላይ አውጥቶ ብሪያን ኤምቤሞ፣ ማቲያስ ጉኛ፣ ቤንጃሚን ሼሽኮ እንደዚሁም ሴኒላሜንስ አይነት ተጫዋቾችን አስፈረመ እንጂ ሙሉ በሙሉ በአሞሪም ሲስተም ውስጥ የተዋጠ ቡድን አልገነባለትም ገና። ያንን አለማድረጉ እንደውም በጣም አሪፍ ነው ይላል። ምክንያቱም አሞሪምን ቢያሰናብት በባክ ፎር እጫወታለሁ የሚል አሰልጣኝ ቢመጣ አሁን ማንቸስተር ዩናይትድን አሪፍ ማድረግ ይችላል። በቃ በአራት ተከላካዮች ጨዋታ ሁለት ሴንተር ባኮች ይኖራሉ፣ ሁለት ፉል ባኮች ይኖራሉ። ከዛ በኋላ በቀኝ መስመር በኩል ኤምቤሞ ያጠቃል፣ በግራ መስመር በኩል ማቲያስ ጉኛ ያጠቃል፣ ፊት ላይ ቤንጃሚን ሼሽኮን ያደርጋል። በቃ በዚሁ ሲስተም መስራት ይችላል። ምክንያቱም ማንቸስተር ዩናይትድ ገበያው ላይ ዊንግ ባክ አላበዛም። ሴንተር ባኮች አላበዛም። ላሞሪም የሚስማሙት ሲስተሙ ላይ ዊንግ ባኮች ናቸው። እዛ ላይ ገና በደንብ በደንብ ኢንቨስት አለማድረጉ ቀጥሎ ለሚመጣው አሰልጣኝ የተጫዋቾቹ ስብስብ ስራውን አስቸጋሪ፣ ፈታኝ፣ ከባድ እንዳያደርግበት ይረዳዋል። ይሄ በጣም ምርጡ ነገር አሁን ማንቸስተር ዩናይትድ ቤት ውስጥ ያለው አሰልጣኝን ቢያሰናብት፣ አዲስ አሰልጣኝ ቢቀጥር፣ አዲሱ አሰልጣኝ በሌላ ሲስተም ማንቸስተር ዩናይትድን የተሻለ ቡድን ሊያደርግ መቻሉ ነው ይሄ ፖዘቲቭ ስለ ማንቸስተር ዩናይትድ አሁን በዚህ ሰዓት ላይ የሚታየኝ ይሄ ነው የሚል አስተያየትን ይሰጣል እና ይህንን ካነሳ በኋላ የማንቸስተር ዩናይትድ ሰዎች እንዳይዘገዩ ይመክራል። በቃ ይበቃል ነው፣ ከዚህ በላይ ምን ይሁን ከዚህ በላይ ምን ይምጣ ምን ቀረ ተብሎ ነው አሞሪምን ከዚህ በኋላ እድል መስጠት የሚሻለው ነው። ይሄ የተሻለ ሀሳብ የሚባልበት አንድ ጠብ የሚልልኝ ምክንያት የለም ይላል እና ለማንቸስተር ዩናይትድ አሞሪምን ማሰናበትን የመሰለ ትክክለኛ ውሳኔ እንደሌለ ያስረዳል። ይሄ የጃሚ ካራገር ሀሳብ ነው። የጃሚ ካራገርን ሀሳብ በቁጥሮች እንደግፍ ቢባል ለምሳሌ አሁን እነሱ የሚሏቸው ቀፋፊ ቁጥሮች ናቸው። ስለ ማንቸስተር ዩናይትድ ግን እውነቶች ናቸው፣ ቀፋፊም ቢሆን እውነቶች ናቸው። የማንቸስተር ዩናይትድ ቀፋፊ እውነቶች ብለን ብናነሳ ለምሳሌ ሩበን አሞሪም እስካሁን ድረስ ከ33 የፕሪምየር ሊግ ጨዋታዎች ዘጠኝ ብቻ ነው ያሸነፈው እና እስካሁን ድረስ ባክቱ ባክ ጨዋታዎችን አላሸነፈም። በስራው ከአስር ወር በላይ አሳልፏል። እነዚህ እነዚህ ደስ የሚሉ እውነቶች አይደሉም። ዌስትሃም ዩናይትድ ይሉና አሰልጣኝ ግርሃም ፖተርን ያሰናበተው በዌስትሃም ዩናይትድ የአሰልጣኝነት ቆይታቸው ዊኒንግ ሪከርዳቸው 26.1 በመቶ ብቻ ስለሆነ ነው። ግርሃም ፖተር 26.1 በመቶ ብቻ ጨዋታዎችን ታሸንፋለህ ተብሎ ከተባረረ አሞሪም በማንቸስተር ዩናይትድ ቤት ውስጥ የዊኒንግ ሪካርዱ 27.3 በመቶ ነው። ከግርሃም ፖተር በ1 ፐርሰንት ብቻ ነው የሚሻለው። ዌስት ሃም ዩናይትድ ይህንን መታገስ ካቃተው ማንቸስተር ዩናይትድ እንዴት ነው አሞሬን የሚታገሰው ነው አሁን ዌስታም ዩናይትድ ከማንቸስተር ዩናይትድ ኩያ የምንለው አይደለም። በማንቸስተር ዩናይትድ እና በዌስታም መካከል ሰፊ ልዩነት አለ። ዌስታም ይሄንን ለኔ አይመጥንም ካለ ማንቸስተር ዩናይትድም 27 በመቶ ጨዋታዎችን የሚያሸንፍን አሰልጣኝ ይዞ ለመቀጠል ምን ምክንያት ይኖረዋል ነው ሌላ ትንሽ ግርም የሚለኝ የቁጥር መረጃ እኔ ማንቸስተር ዩናይትድ በአሞሪም ስር እስካሁን ድረስ ያሸነፋቸው ጨዋታዎች ዘጠኝ ናቸዋል። ነገር ግን ፕሮሞትድ የሆኑ ቡድኖችን ያ ማለት ከሻምፒዮንሺፕ ወደ ፕሪምየር ሊግ ያደጉ ክለቦችን ያሸነፈባቸውን ጨዋታዎች ብናወጣ፣ እንደዚሁም ደግሞ በማንቸስተር ዩናይትድ እና በሆነ ቡድን ጨዋታ የዛኛው ቡድን ተጫዋች በቀይ ካርድ የወጣበትን እና ማንቸስተር ዩናይትድ ግን ያሸነፈበትን ብናወጣ በትክክል እኩል ለኩል ሆነው 11 ለ 11 ሆነው እናም በፕሪሚየር ሊግ ያሰነበቱ ክለቦች ጋር ብቻ በተደረጉ ጨዋታዎች ብንወስድ ከ33 ጨዋታ ማንቸስተር ዩናይትድ ያሸነፈው ሶስቱን ብቻ ነው። ያደጉ ክለቦችን ተጫዋቾች በቀይ ካርድ የወጡባቸውን ክለቦችን ስድስት ያሸነፈው በዚህ መንገድ ነው ማንቸስተር ዩናይትድ። ስለዚህ ዘጠኝም ስንል ዘጠኝ አሪፍ ድሎች እንደሆኑ አድርጋችሁ እንዳትወስዱ። ይሄ ሀቅ ነው። ይህንን ጃሚ ካራገር አይደለም የሚለው ይሄ ስታትስ ኤን ፋክትስ ላይ ነው ያለው ይሄ ነገር የማንችስተር ዩናይትድ በእኩያ ቁጥር ሜዳ ላይ በነበረበት ጊዜ አሞሪም እያሰለጠነው ሶስት ጨዋታዎችን ብቻ ነው ያሸነፈው ብለው ነው ይህንን ነገር እያስረዱ ያሉት። ዩናይትድ የእውነት ለመናገር ካለፉት ስምንት ጨዋታዎች ማሸነፍ የቻለው መቼ ነው? ስንል መጋቢት ወር ላይ ነው። አዌ ጌሞችን ከሜዳ ውጭ ያደረጋቸውን ጨዋታዎች ከሜዳ ውጭ። አሁን ብሬንትፎርድም ሶስት ለ አንድ አሸነፈ። በቃ መጋቢት ላይ መጋቢት ላይ ማንን አሸነፈ? ሌስተር ሲቲን። ሌስተር ሲቲ በማንቸስተር ዩናይትድ ኪንግ ፓወር ስቴዲየም ላይ ከተሸነፈ በኋላ ወርም አልቆየ መውረዱ ሲረጋገጥ ማለት ነው። እንዲህ ድክም ያሉ ቡድኖችን እያሸነፈ ነው። እና አንዳንድ ሰዎች የሚያነሱት ጥያቄ አለ። ለምሳሌ እውነት አሞሪም ግን ያምናል ማንቸስተር ዩናይትድን ማሻሻል ይችላለሁ ብሎ ኮንፊደንሱ አብሮት አለ? ይህ አንዳንዴ በንግግር በጋዜጣዊ መግለጫ ላይ የሚነግረንን ነገር እውነት ማየት እንችላለን ወይ ብለው ደግሞ የሚጠይቁ ሰዎች አሉ። ይህንን ጥያቄያቸውን ያነሱና በቀደም ለት ያስተዋሉትን ነገር በማሳያነት ለማስቀመጥ ይሞክራሉ። እንዴት ከብሬንትፎርድ ጋር በሚደረግ ጨዋታ እሺ ሪጎሬ ማንችስተር ዩናይትድ ተሰጥቶ ሲመታ አልይ ይበል ይጨንቀኛል ስለሚል ያም ቢሆን ትክክል አይደለም። እዛ ጋር የሚሰሩ ስህተቶችን ማየት እና ስህተቶቹን ለማድረግ መሞከር አንድ ነገር ነው። የእጅ ወርወራ ሲወረወር አንገቱን የሚደፋበት አንገቱን የሚያቀረቅርበት ምክንያት ምንድን ነው? እንዴ፣ ምን ድረስ ነው? በቃ ይህን ያህል እሱን ሊያየው የሚቸገረውን ነገር ማን እንዲያይለት ነው የሚፈልገው? የሚል ነገር ነው የሚነሳው እና አሁን ያለበትን ጫና ይሻገረዋል ብሎ ማሰብ አሞሪምን እጅግ እጅግ እጅግ በጣም ከባድ ነው። አሁን በአሞሪም ተስፋ የቆረጡ የቀድሞ ተጫዋቾች በቁጥር እየጨመሩ ነው። ስለ ሩኒ አንስተናል። ጋሪ ኔቭል ያለውን ስንነግራችሁ ነበር። አሁን ደግሞ ይኸው እንደቀረብንላችሁ ጃሚ ካራገርም እዚህ ጎራ ውስጥ ተቀላቅሏል። እንደውም ጃሚ ካራገር ከሁለቱ የሚለየው አፍጥኑት እያለ ነው። ያፈጠናችሁት እንደሆነ ነው ለዩናይትድ የሚበጀው፣ ያፈጠናችሁት እንደሆነ ነው ለራሱ ለአሞሪምም የሚሻለው። እኔ አሞሪም የሚከፋው አይመስለኝም ብሎ አለ እንደውም ማንቸስተር ዩናይትድ በቃ ውጣ ቢለው እንደውም ራሱም ሊሂድ ቢል የሚከፋው አይመስለኝም ነው። እና ይሄ ሁሉ የቅዳሜ ሽንፈት ያመጣው ከባድ ጣጣ ነው። አሸንፎ ቢሆን ሙሉ በሙሉ የተለየ ነገር ነበር የሚሆነው። ግን መሸነፍ አንድ ጨዋታ ብቻ አይደለም። የእውነት ለመናገር መሸነፍ ባለፈው የውድድር ዓመት የሆነውን በዘንድሮ የውድድር ዓመት እየሆነ ያለውን ነገር ከግምት ውስጥ በማስገባት የሚሰጥ አስተያየት መሆኑን መናገር ይገባል ነው። እናም ሩበን አሞሪም እና ማንቸስተር ዩናይትድ ቢበቃቸው ሁለቱም ይጠቀማሉ እንጂ ማንም አይጎዳም ነው ሐሳቡ። ሐሳቡን ልትወስዱት ላትወዱትም ደግሞ ትችላላችሁ ግን ስሜቶቻቸውን በኮመን ሴክሽኑ ላይ ብትልኩልን እጅግ እጅግ እጅግ በጣም ደስ ይለናል። ደግሞም ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ያንን ስለምታደርጉ በድጋሚ በጣም አድርገን እናመሰግናለን። ሰላም ለናንተ ይሁን። ኢትዮጵያ ለዘለ ዓለም ትኑር።